ሰምቶ ዝማለ ጆሮዬ አይቶ ዝማለ ሃይኔ ሆድ ከታገሰ እስከቻለ፣ ትግስትን ያህል ምናለ። ሰው በወደደው ይደክማል ሰው ባፈቀረ ወርከ ታገሰ እስከቻለ መቻለን ያህል ምን አለ። ያምለኒ ያምለኒ ለም ለኔ ስለው እኔም ለኔ ስለው ቆንጆ ከሱ ወዲያ የሌለ መስለው የሌለ መስለው ናፍጋሪው በስቶ ልቡን ስለነሳው ልቡን ስለነሳው፣ ፈረሰኛ ወስዶ እግረኛ መለሰው እግረኛ መለሰው።

ገለል በሉ ገለል በሉ። ስንቱን ጀግና አየነው። እንግዲህ የሶሻል ሚዲያ ሰው ስትሆኑ ማለት ነው። ለድራማም ለምንም ስትሉ የሌለባቸውን ሱስ ሁሉ ይታያል። እዚህ ጋር እንግዲህ መሌ መጠጥ መጠጥጠጠ አናቅም ሲለል ነበር ከዚ በፊት። ዛሬ እንግዲህ ይሄ ድራማ የማያመጣው ጉድ የለም። ይኸው በዚህ መልኩ ጎንደር ሄዶ ይሁን የት ሄዶ ይሁን በመጠጥ ለዛውም፣ በምን ቤተሰብ እንዴት ናቸው? ሰላም ናችሁ? አለው ደህና ነኝ እግዚአብሔር። ዛሬ አዲስ ነገር አለ። ጨረቃዎች ጋር ማታ ጠብቁ የቡርኪ ሙዚቃ መዝፈናል አይ ቆይ ቀመጣ አበላሽበታለሁ እንዴ ለምን ብዬ እና ዛሬ መሌ እንግዲህ መሌ እንግዲህ የቅርብ ጊዜ ዩቲብ ቻናል ሆኗል ቪዲዮ አይለቀበትም ቻናሉ ላይ ችግር አለበት እሱ ደግሞ እንግዲህ ችግርህ ምንድነው ቆይ እንትን አሰራም እንዴ የባለቤቱ ስም ጠፋኝ ውይ ውይ ውይ ማን ነበረ ኧረ ስሟን አምጡልኝ አመለ ነው አመለ ነው መሰለኝ የዳቦ የዳቦ ሲወጣላት ብቻ እሺ ባለቤቱ ባለቤቱ ለምን እንደማሰራ አላቅም ዛሬ ጎንደር ላይ ይሁን የት ይሁን እንግዲህ በዚህ መልኩ ፈታ ዘና ጠጃቸውን ቆ እያረጉ ይህ ሙሽራ ባይዘወይ ማለት ነው። ባለፈው የሰርጉ ጊዜ ወንድሙ ነው እያላችው ነበር እና ወንድሙ ሳይሆን ጓደኛው ነው። ቤተሰቦች እና የሶሻል ሚዲያ ሰው ስትሆኑ ብዙ ነገራቸው ብዙ አክታቸው ይቀየራል። ብሩኬ ብቻ ላይ እንትናት ፎከስ አታድርጉ፣ ሌሎች ዩቲዩበሮች ይዩ። ዛሬ አሁን አላዛር ማለት ነው አለባት ላርግ እያለ ነው። ቆይ እኔ የምለው እኔ ግርም ይለኛል። እናቱም ስላለች እኔ አስተያየት መስጠት ደበረኝ። ማለት በቃ እናቱ ፊት መጠቃቀፍ፣ መሳሳም አይፈሩም። እኔ ግራ ነው እየገባኝ ነው እንዴት አይነት እንደሆነ እነሱ ፍቅር። ያዛር ፍቅርና እሷ ማለት ነው ትንሹ። ለማንኛውም እሷን ስላላረኩ እዚጋ ማውራት አይጠብቅብኝም። የመጣሁት ስለ ብሩኬ ወንድማማቾች እና ወንድሞቹ ነው። ምክንያቱም እንግዲህ ያው ሶሻል ሚዲያ ላይ ስትሆኑ የቱ ሲኖራችሁ የሌላችሁን አክት ትለማመዳላችሁ አክሽን እንዲኖራችሁ ያስፈልጋል። ሰዎችን ለማዝናናት፣ ሰዎችን ለማስተማር ብላችሁ እናንተ ብዙ ነገር ሶሻል ሚዲያው ላይ ትሰራላችሁ፣ ልክ እንደ ሃይሜና እንደ ብሩኬ ማለት ነው። እናንተ ስሰሩ የውታጀራ ዩቲዩበሮች ማለት ነው። እንዳለቅ ግሩፕ አላቸው የሆነ የቪዲዮ ሚስጥር ሲጀምሩ ልክ እንደ እነ አብርሃም የእነ አብርሃማውን ልክ ሲጀምሩት ከዳር እስከ ዳር የግሩፑ ሰው ሁሉ ሚስጥር እንዳይወጣ ተነጋግረው ነው ግሩፕ አላቸው ሁሉም። ሁሉም ኢሜይል ያላቸው የሚጻጻፉበት ማለት ነው። እያንዳንዱ ዕቅዳቸውን ተነጋግረው ነው የሚሰሩት። ብዙ ጊዜ እንደውም የውታጅራ ልጆች ከእነሱ ጋር ሰኩሬት ያልሆነ የሌላ ሀገር ሰው መጥቶ ኢትዮ ቻላል ብዙ አይሳተፉም። ብዙም ማለት ነው የሚሰሩት እርስ በራሳቸውን እርስ በራሳቸውን የሚሸፋፍኑት እነ ዳኒ ብቻ ናቸው፣ ከአዲስ አበባ ወጣ ብለው መጥቶ የሰሩት እነሱም ደግሞ ፋስት ናቸው፣ የገባቸው ናቸው፣ ለሌላ ሰው አያሰሩም። እና ምንላች ፈልጌ ነው ትናንትና ሀይሜ በሰራች ቪዲዮ በውስጥ የተላከላትን እንዳለ ግሩፕ ላይ አውጡት። ቆይ እኔ የምለው አይዲያ ከሰጣችኋት ማለት ነው፣ ለምን ሰጥተናታል? ለምን እኛ የሰራነውን እኛ ያልናትን ሰራች እሰይ ምናምን ለምን ትላላችሁ? ወይ ታዋርዷታላችሁ እንደዚህ አድርጋችሁ። ጉዴ ፈላ፣ ጉዴ፣ ኧረ ጉድ፣ ኧረ ጉድ ነው። እሷ ምናልባት እናንተን አይዲያ ተቀብላ የሰራችላችሁ ሜይ ቢ ስሪ ብላችሁ አስጨንቃችኋት ለምን አልሰራሽልኝም? እንዳትሏት ያው፣ ሚዲያ ሰው ስትሆኑ ሰው የሚላችሁን ነገር ማድረግ ግድ ይላችኋል። ምክንያቱም ያ ሰው የሆነ ነገር ማስደሰት ትፈልጋላችሁ፣ ያንን ሰው ማለት ነው። ተጠይቃችሁ እስከሆነ ድረስ ሶ አሁን እሷ እናንተን ለማስደሰት ብላ ከፍቅረኛ ጋር ሰጣ ገባ ውስጥ አስገባችኋት። በጣም ነው የሚገርመው። እና ማለት ነው እኔ ለሀይም የሚመክራት ነገር የኮመንት ነገር ይዘሽ ቪዲዮ አትስሪ። የሚያዋጣሽ አንድ እና አንድ ባለቤትሽ ነው ብሩክም ቢሆን ምንም ማለት ካልነካሽው አንቺን አይነካሽም። ከነካሽው ግን ያው ነው፣ እል ውስጥ ነው የምትገባቡት፣ ወደኋላ ወደፊት እያላችሁ ትጨረረሳላችሁ። ይሄንን የኦዲንስን ኮመታተር ምናምን ታወት፣ እናንተ ሰላም ከሆናችሁ እንደውም ማንም መቶ አይጽፍላችሁም እኮ ማንም መቶ። እንደውም ቪዲዮ አሁን እኮ ቪዲዮቸውን መያየው ሰው ነው እንደዚህ እነሱን የሚዘቀዘቀው እነሱን የሚሳደበው፣ ቪዲዮቸው ሲለቀቅ መያየው መነሻውም እንደሆነ መያዩት ናቸው። የሆነ እንደዚህ ግርግር ሲመጣ ያላየው ሁሉ ነው እየመጣ የሚያየው። በዛ ምክንያት ነው ቤተሰብ ያልገባችው ነገር እሱ ጋር ነው። ስለዚህ በውስጥ የሚሰጧቸውን አይዲያ፣ እንዴ ሲጀመር ማለት ነው እንዴት እኛ ያልናትን ሰራች፣ እንዴት አይዲያ ስጦሽ፣ ለምን ሰጣችሁ አይባልም። ግን ያንን እንኳን ከሰራችላችሁ፣ እናንተ የሰጠችውን ከሰራችላችሁ ዝም ብትሉስ? እርግጠኛ ነኝ እናንተማ እናቴ ብትችሉ ብሩኬን ግደው ማለታቸው ራሱ የማይቀር ነገር ነው። እንደዚህ እንደዚህ ሳያችሁ ሳያችሁ በቃ እንዲ በቃ በቪዲዮ እንዲ የምትናደዱ ከሆነ ብሩክ ግደው ብላችሁ ራሱ በውስጥ ታስተላልፋላችሁ። ሰውን ክፉ አታድርጉ፣ ግን እውነት ሰው ክፉ አታድርጉ። ጥሩ አይደለም። ለሰው ልጅ መልካም ነገር መመኘት ጥሩ ነገር ነው። ሌላው ሁለት መቶ ሺህ ሃይሜ እንድትገባ ነው ይህም ፕራንክ ያመጣው ብዬ ቪዲዮ ሰርቼ ነበር። ሁለት መቶ ሺህ እንድትገባ ቢሆን በእሱ አይለቀቅ ነበር። ታዲያ በማን ነው የተለቀቀው? በሱም በሷን በሁለቱ ማለ ተለቀቁ። በአንድ በተራ በተራ ነው የሚሰሩ። ሲጀመር ተራው እሱ ነበር፣ እሱ ላይ ተጫነ ተራው ስለነበረ ማለት ነው። በተራ ነው የሚሰሩት። እኔ ግን እንዴት ነው አስተሳሰባችሁ? ሁሉ ውርድ ዝቅጥ ያለ ነገር ረ በየሱስም ረ፣ እንስተካከል። የምሬ ነው፣ እንስተካከል። ሌላው ሲቀጥል ማለት ነው፣ ሀይሜ ስትዘቀዘቅ ምንም ነገር አይቆረቁርሽም ተናገር ያለው በሷ ጊዜም ለምን ትዘቀዝቃላችሁ? ምን አደረገች ብዬ ተናግሬያለሁ። ግን ስለ እሷ የምሰጠው አስተያየት ስለማትቀበሉት ምንም አረግ አልችልም። አትቀበሉትም፣ እንጂ አውርቻለሁ፣ ብዙ ጊዜ አውርቻለሁ። ነገ መታረቃቸው አይቀርም። ስለዚህ ለምን ትዘቀዝቋት አላችሁ ብዬ ተናግሬያለሁ። ወጥቼ ተናግሬያለሁ። ብሩክ ዘቀዘቅ ብቻ አይደለም እኔ የምናገረው፣ ሀይሜን ስትዘቀዘቅ ተናግሬያለሁ። እኔ ብሩኬን እንደምወደው ካወቃችሁ ሀይምን እንዴት እንደምጠላት አወቃችሁ። ይሄን ብቻ ጠይቃቸዋለሁ። ሲጀመር ብሩክ የሚወደውን ነገር መውደድ አለብን። ሲጀመር ማለት ነው እንኳን አይደለም ቀርቶ እንኳን እንደዚህ የሚያፈቅራትን ቦታ የሚሰጣትን ሰው ብዙ ነገር አሳልፎ ራሱን የሚሰጣትን ሰው በዙሪያ ያሉ ጓደኞችም ብሩክ የሚወደውን ነገር ልንወድ ግድ ይለናል። እኛ እሱን ከወደድ ነው በሱ ዙሪያ ያሉትን ሰው ግዴታቸው ነው መውደድ። ባንፈልግ እንኳን እሱን የምንወደው ከሆነ መውደድ አለብን። እንኳን ሀይሜን ማለት ነው ምሳሌ ነው እየነገርኳቸው ያለሁት። እንኳን ሃይሜን ሌላም ሰው በዙሪያው ያለ ሰው እሱ የሚወዳቸው ከሆነ እኛ እሱን የምር የምንወደው ከሆነ መውደድ አለብን። ለእሱ ስንል ራሱ ብዙ ነገር የምትወዱት ከሆነ ብዙ መስዋዕትነት ትከፍላላቸው። የምትወዱት ከሆነ ማለት ነው። ግን እኔ አመለካከታቸው ምንም ስለማይገባኝ እኔ ብዙ ማብራሪያ አልሰጥም። በታዬ ይልክ አወራለሁ በታዬ ይልክ ቪዲዮ አስተያየት እገልጻለሁ እና ዛሬ ማታ ጠብቁ ግን የግሩፕ ነገር ገርሞኛል እኛ የሰጠናትን አይዲ ያሰራች እሰይ እንኳን አስለቀሰችው መቼ አለቀሰም አለቀሰ እንደ ብሩክ አላለቀሰም አያለቅስም ሲጀመር ብሩክ አያለቅስም የሚያለቅስ ወንድ አይደለም እንደማታሳፍረን ተስፋ አድርጋለሁ ደግሞ እንደዚህ አታለቅስም ብዬ አንድ ቀን አልቅሰህ እንዳላፍር አያለቅስም ሴት ታልቅስ እንጂ ደግሞ ወንድ ያልቅስ እንዴ ለምን ብሎ ነው የሚያለቅሰው እናቱ ያለችለት ምን አስለቀሰው? ለምን ያለቅሳል? ሁ ውድ እኮ እንደእናንተማ አይደለም። አልቀስ ብዙ ነገር ያስመኛል፣ ግን ማለት ነው ብሩክ አተክዝ፣ አትዘን፣ ለሆነ ነገር ሁሉ ፈታ በል፣ ሳቅ፣ ዝንጥ በል። በቃ አለቀ። ዝንጥ ሀይሚን ብትወኝ፣ ምንም ነገር ምን ይፈጠር፣ ነገሮችን ቀለል አርገሽ እልፍ አርጊያቸው ልክ እሱ ላይ እንችክ ሲሉበት አንቺ ለቀቅፋታ ለማድረግ ሞክሪ አለቀ። ምክንያቱም በአንቺ በኩል ስለሆነ እንደዚህ ይህን ነገር መስዋዕትነት የሚመጣው እንደዚህ ስለሆነ፣ በአንቺ በኩል ስለሆነ አንድና አንድ አንችነች ማስቆምች። ሲቀጥል ደግሞ ለነገሩ እሷ ሁሉ ጊዜ የምትናገረው ተናግራለች። ከዚህ በፊትም እኔ ብሩኬ ለእኔ አድርጎልኝ እንዳላረገ ሰው ስታዩት ይደብረኛል ብላችኋለች። ግን ያው ማትረዱ ስላላችሁ ምንም አረግ አይቻል። ለመረዳት መሞከር ለመረዳት ሞክሩ እና ማታጠብቁ ኤጀላችሁ የመጣወት የመለን የስካር ፕሮግራም ነው። መግቢያ ላይ ያለ እይውት ዘና ፈታ በሉ። ባለፈው እኛ አንጠጣም ብሎ ነበረ። እንግዲህ የው ቢራ ሲጠጣ ያስኩት ምን ትላላችሁ? ረ ወንድ ልጅማ ካልሲ ሸተት ደረቱ ነፋ ብሎ ካልሰከረ ምን ወንድ ነው? እንደ ግድ ነው። ወንድ ልጅማ መጠጣ አለብን፣ ግን ማለት ነው በመጠን ሲበዛ ሳይሆን አልፎ አልፎ፣ አለ አደለ? ጠጅ ደግሞ እንዴ የጎንደር ሄዶ እንዴት ጠጅ ሳይጠጣ ይመጣል? ጎጃም ተገብቶ እንዴት ጠላ ሳይጠጣ ይመጣል ይመስለኛል። ጎንደር መስለኛል።